ኦሪት ዘሌዋ ወያን አንድምታ ትርጓሜ ምዕራፍ አንድ ተራ ቁጥር አንድ ኦሪት ዘፍጥረት ኦሪት ዘፀአት እንዳለው እዚህም ኦሪት ዘሌዋ ወያን አለ ኦሪት ዘፍጥረት ማለት የስነ ፍጥረትን ሁኔታ የሚናገድ ዜና ማለት ነው ኦሪት ዘፀአት ሲልም እስራኤላውያን ከግብፅ ምድር የወጡበትን ሁኔታ የሚናገር ዜና ማለት ነው። እዚህም ኦሪት ዘሌዋውያን አለ። ሌዋውያን ማለት በኦሪቱ ጊዜ የነበሩ ካህናት ማለት ነው። ዜና ዘሌዋውያን አለ። ኦሪት ዘሌዋውያን ሲል ነው በኦሪቱ ጊዜ የነበሩ ካህናት ይሰሩት የነበረውን ስራ የሚናገር ዜና ማለት ነው። ምዕራፍ አንድ ተራ ቁጥር አንድ ወፀውኦ እግዚአብሔር ለሙሴ ወተናገሮ እሙስተ ደብተራ ዘመርጡል እግዚአብሔር ሙሴን ጠርቶ በደብተራ ኦሪት ውስጥ እንዲህ ሲል ተነጋገረው። ሙሴ እስራኤልን ከግብፅ ምድር አውጥቶ የኤርትራን ባሕር እስከሚያሻግራቸው ድረስ የራሱ የሆነች እንደ መቃረቢያ ያለች የራሱ ድንኳን ነበረችው እና በዚያች እግዚአብሔር ያነጋግረው ነበር። አሁን ግን በደገኛይቱ እና በእውነተኛ ይቱ በደብ በደብተራ ኦሪት ይነጋገረዋል። ተራ ቁጥር ሁለት ወይቤሎ በሎሙ ለደቂቀ እስራኤል ወአይድዖሙ ለእስራኤል ለእስራኤል ልጆች እንዲብለ ንገራቸው ብሎ እግዚአብሔር ሙሴን ተነጋገረው። እመቦ ብእሲ እምንየክሙ ዘአበአ መባአ ለእግዚአብሔር እምንስሳ ከእናንተ መካከል ለእግዚአብሔር ከእንስሳ ወገን መባ የሚያስገባ ሰው ቢኖር አለ። ወእምአልህምት ወእምአባግዕ ታበውኡ መባአክሙ እንስሳ ያለውን ይዘረዝራል። ከላም ወገን ከበግም ወገን ቢሆን መባችሁን ለእግዚአብሔር ታስገባላችሁ አለ። ተራ ቁጥር ሶስት ለመሰዊ መባኡ እማልም ተተባይተ ንጹሃ ያመፅ ሀበወ ተደብተራ ዘመርጡል ያመፅ ማለቱ ያምፅ ሲል ነው። በኦሪቱ ዘመን ካልአይ አንቀጽ ትእዛዝ እየሆነ ይፈታ ነበርና ያመፅ አለ። እስካሁን ድረስ ለእግዚአብሔር የሚያስገቡት መባ ለመሥዋዕት አልነበረም። ከአሁን በኋላው ግን ከእንግዲህ ወዲህ ከአሁን በኋላ ግን እስራኤል ለእግዚአብሔር መባ አድርገው የሚያመጡት ለመሥዋዕት ነውና፣ ለሰው ያለ ለመሥዋዕት ማለቱ ነው። እስራኤል ለእግዚአብሔር ብለው ወደ እግዚአብሔር ቤት የሚያመጡት መባ ለመሥዋዕት ከሆነ ከከብቶች ወገን ከላም ወገን የሆነ እንደሆነ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ፀጉሩ ያላረረውን፣ አጥራቂ ያልሆነውን ማለት ያልቀዘነውን፣ ያልከሳውን፣ ዓይኑ ያልታወረውን፣ እግሩ አንካሳ ያልሆነውን፣ ቀንዱ ያልተቆረጠውን ወይፈኑን ንጹሕን ወይፈን ወደ ደብተራ ኦሪት ወደ እግዚአብሔር ያምጡ አለ። ወያበጎኦ ስጠወ ቅድመ እግዚአብሔር። እግዚአብሔር ደስ ብሎት ወዶ እንዲቀበለው አድርጎ ያቅርበው፣ ነውር የሌለው ከሆነ እግዚአብሔር ይቀበለዋልና። ነውር ያለበትን አንካሳ የሆነውን፣ የከሳውን፣ የጠወለገውን፣ የቀዘነውን፣ ደዌ ያለበትን፣ እግረ ሰባራ የሆነውን፣ አይነ ስውር የሆነውን፣ ቀንዱ የተቆረጠውን፣ አካለ ጎደሎ የሆነውን እንስሳ ለእግዚአብሔር ቢያቀርቡ እግዚአብሔር አይቀበለውምና። ንጹህ የሆነውን መሥዋዕት ከላሞች ወገን ለእግዚአብሔር ያቅርቡ አለ። ተራ ቁጥር አራት ወያነብርድሁ ላይ ለርእሱ ለዝግቱ ላይም ዛምፅኦ ለሰዊ ከመይሰጠዎ ወያስተትሪሎቱ አጢያቱ በእንትያሁ እግዚአብሔር እንዲቀበለው ኃጢአቱንም በሱ ምክንያት እንዲያስተሰርለት ወይም ያስተሰርለት ዘንድ ለእግዚአብሔር መሥዋዕት አድርጎ ያመጣው ሰው በላሙ ላይ እጁን ይጫንበታል። ኃጢአቴ በአንተ ምክንያት ይሰረይልኛል ሲል እጁን ባመጣው ላም ላይ ያሳርፋል። ወይም ሊቀ ካህናቱ እጁን ይጫንበት። የዚህ ሰብ ኃጢአቱ በአንተ ምክንያት ይሰረይለታል ሲል ማለት ነው። ተራ ቁጥር አምስት ወይ ጠብህ ወለውቱ ላይም ቅድመ እግዚአብሔር ላሙን የመጣውን ለመሥዋዕት ሆኖ የመጣውን ላይም በእግዚአብሔር ፊት ይረዱት አለ። በእግዚአብሔር ፊት ይረዱት ማለት በቤተ እግዚአብሔር የእግዚአብሔር ስሙ በሚጠራበት ይሰዉት አለ። ወያመጽኡ ደቂቀ አሮን ደሞ ለሊሆሙ ካህናት ወይክውወ ላዕለ ምስዋእ አውዶ ሀበወ ተደብተራ ዘመርጡን ከአሮን የተወለዱ የአሮን ልጆችም ካህናቱ ራሳቸው ደሙን በብት ተቀብለው አምጥተው በደብተራ ኦሪት ደጅ የሰላም በደብተራ ኦሪት ደጅ ባለው በመስዋው በመሰዊያው ዙሪያ ያርከፍክፉት፣ ይረብርቡት፣ ይርጩት አለ። ያቀረቡትን ያቀረቡትን ለሊሆም አላቸው። ወይም መስዋይት ለእግዚአብሔር ብለው ያቀረቡት ሰዎች ደሙን በመሰዊያው ዙሪያ ያርከፍክፉት አለ። ተራ ቁጥር ስድስት ወይ ጠብህወ ወይ ፈልጡ ወለ መለያሊሁ ዘዘዚያሁ ላሙን አርደው አወር አርደው ብልቱን በየዘርፉ ይለዩት አለ። ስጋውን በብልት በብልት ቆርጠው ለይተው ያስቀምጡት አለ። ተራ ቁጥር ሰባት ወይ ወድዩ እሳተ ደቂቃ አሮን ካህናት ላይለ ምስዋእ ወይ የጥው እፀው ላይለ እሳት ከአሮን የተወለዱ የአሮን ልጆች ካህናቱም ከመሰዊያው ላይ እሳት አንድደው በእሳቱም ላይ እንጨት ረብርበው አለ። ተራ ቁጥር ስምንት ወዌ የጥሁ ደቂቃ አሮን ካህናት ዝግተ ዘገመዱ ርዕስ ሆኒ ወስብ ሆኒ ላይለ እፀው ዘላይለ እሳት ዘዲበምስዋ የአሮን ልጆች ካህናቱ ያረዱትን ያወራረዱትን ላሙን ራሱንም ስቡንም አድርገው በመሰዊያው ላይ በነደደው በእሳቱ ላይ ባለው በእንጨቱ ላይ ይረብርቡት ይቃጠላለ ተራ ቁጥር ዘጠኝ ወነዋየ ውስጡ ወእገሪሁ የኀፅቡ በማይ ወይ ወዲ ካህን ኩሎ ሆድ ዕቃውንና ሰኮናውን አለ፣ በውሃ ይጠቡት፣ ካህኑ ሁሉንም በመሰዊያው ላይ ያድርገዋለ። ሆድ ዕቃውን ማለት ጨጓራውን ነው፣ ሁሉን የሚሸከመውን ጨጓራውንና ሰኮናውን ማለት ተረከዙ እግሩን ማለት ነው። ይህንን በውሃ አጥበው በሚነደው እሳት ላይ ያቃጥሉት አለ። መስዋይቱ እቱ ወቁርባን ዘማዛ ሰናይ ለእግዚአብሔር ይኸውም እግዚአብሔር ደስ ብሎት ወዶ የሚቀበለው መስዋይቱ ቁርባን ይሄ ነውና አለ። ተራ ቁጥር አስር ወም መሰ ማባግ ውእቱ መባኡ ለእግዚአብሔር እመኒ በግ ወመኒ ማስ ለሰዊ ተባይተ ንጹሃ ያመጽኡ ለእግዚአብሔር የሚቀርበው ወይም ለእግዚአብሔር ያቀረቡት መሥዋዕት ግን ከበግ ወገን ቢሆን ሙክትም ቢሆን ጠቦትም ቢሆን ነውር የሌለበት ወንድ በግ አምጥተው ይሰዉ አለ። ነውር የሌለበት ማለት ጸጉሩ ያላረረ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ አንካሳ ያልሆነ ከሰውነቱ ጎደሎ የሌለበት ያልቀዘነ ያልከሳውን ንጹሕ የሆነውን ጠቦትም ቢሆን ሙክትም ቢሆን ለእግዚአብሔር ይገባል ያሉትን መሥዋዕት ያቅርቡ አለ። ተራ ቁጥር አስራ አንድ ወይጠብህዎ በገቦ መስ ዘመን ገለመስ ቅድመ እግዚአብሔር በመስ በኩል ባለው በመሰወው አጠገብ በእግዚአብሔር ፊት ይረዱታል። በእግዚአብሔር ፊት ማለቱ እግዚአብሔር በሚገለጥባት በደብተራ ኦሪ ዙሪያ ይረዱታል። ወይ ክእው ደግሞ ደጭቃሮን ካህናት ላይ ለምሷ በአውዱ የአሮን ልጆች ካህናቱም ደሙን በብርት ተቀብለው በመሠዊያው ዝራ ያርከፍክቡት ይርጩት አለ። ጥራ ቁጥር አስራ ሁለት ወይም መትርዎ ካህናት በበመለያሊሁ ርዕስ ሆኒ ወሰብ ሆኒ ወይ ወየጥውል አይለጸው ዘዲበ እሳት ዘላይለ ምስዋ ካህናቱም የአሮን ልጆች ራሱንም ስቡንም በየብልቱ ለይተው ለይተው በመሰዊያው አጠገብ በነደደው እሳት ላይ በእንጨቱ ላይ ይረብርቡታል፣ እንዲቃጠል ማለት ነው። ተራ ቁጥር 13 ወንዋየ ውስጡ ወእገሪሁ ያጽቡ በማይ ወያመጽኡ ካህናት ኩሎ ወያነብሮ ላይ ለምሷል። ሆዲቃውንና ሰኮናውን አለ ጨጓራውን እና ተረከዙን ሁሉ በውሃ አጥበው በውሃ ይጠቡት። ካህኑም በውሃ የታጠበውን ሁሉ አምጥቶ ከመሰዊያው ላይ በእሳቱ ላይ ያስቀምጠው፣ ይቃጠላል። ለቁርባን መስዋዕት ውእቱ ወመአዛ ሰናይ ለእግዚአብሔር፣ እግዚአብሔር ደስ ብሎት ወዶ የሚቀበለው መስዋዕት ቁርባን ይሄ ነውና አለ። ራሱ ይሰዋ አለ። ይህም መካነ ርዕስ አእምሮ ነው። ይህንን ያመጣው ሰው በጉንም ይሆን ላሙን ያመጣው ሰው ራሱ ይሰዋ አለ። ይሄ ማለት አውቃችሁ ኃጢአት አትስሩ። አውቃችሁ ኃጢአት እንኳ የምትሰሩ ብትሆኑ ብትሰሩም ወደ እኔ ከተመለሳችሁና ይቅርታ ከጠየቃችሁ ኃጢአታችሁን አስተሰርይላችኋለሁ ሲል መስዋዕት ይዞ የመጣው ሰው ራሱ ይሰዋ አለ። ስቡ ስቡ ይሰዋ ማለቱ ስብ ትርፍ ነው። ስብ በተፈጥሮ የሚገኝ ሳይሆን በምቾት በውፍረት የሚመጣ በኋላ የተገኘ ትርፍ አካል ነው። ስለዚህ ስቡ ይሰዋ ማለቱ ስብ ትርፍ አካል ነው፣ በኋላ የመጣ አካል ነውና እናንተም ከሕግ እግዚአብሔር ከእግዚአብሔር ሕግ ከእግዚአብሔር ፈቃድ ከእግዚአብሔር ትእዛዝ ወታችሁ ትርፍ የምትሆን ኃጢአትን አትስሩ አለ እግዚአብሔር። ለሰው ልጆች ኃጢአትን አላስተማረምና ኃጢአትንም አልሰጠምና ሰውን ሲፈጥረው ንጹሕ አድርጎ ነው የፈጠረው። ሰው ግን በኋላ ትድፍ አካል ኃጢአትን በራሱ ጊዜ አመጣ። ስለዚህ ትርፍ የሆነች ኃጢአትን አትስሩ ሲል እንዲህ አለ። መላው አካሉ ይሰዋ ማለቱ መላው ሰውነቱ በእሳት ይቃጠላለ ይህ ማለት በሕዋሳታችሁ በሰውነታችው ሁሉ ኃጢአት አትስሩ ኃጢአት እንኳ ብትሰሩ ኃጢአት ሰርተናል ብላችሁ ተጸጽታችሁ ወደ እኔ ከተመለሳችሁ ኃጢአታችሁን አስተሰርይላችኋለሁ ሲል ነው። ተራ ቁጥር 14 ወእመሰ እምአዕዋፍ ያበውዕ መስዋዕቶ ቁርባነ ለእግዚአብሔር፣ ለእግዚአብሔር የሚያቀርበው መስዋዕት ከአዕዋፍ ወገን ከወፎች ወገን ቢሆን አለ። ያመፅ እማኮ እማይነቅ ወእማኮ እምርግብ ቁርባኖ አይዋፍ ያለውን የአይዋፍን ሁኔታ ዝላይ ይዘረዝራል። ሁለት ርግብ ቢታጣ ሁለት ርግቦችን ቢያጣ ሁለት ዋኖሶችን ያምጣ። ወይም ሁለት ርግብ ሁለት ዋኖስ ባይገኝ አንዲት ርግብ አንዲት ዋኖስ ለእግዚአብሔር መስዋይት አድርጎ ያምጣለ አለ። ተራ ቁጥር አስራ አምስት ወያመፅ ካህን ሀበ ምስዋእ ወይመትር ክሳዶ ወያነብሮ ላይ ለምስዋእ ለእግዚአብሔር ያቀረበው መስዋይት ከዋኖስም ወገን ከርግብም ወገን ቢሆን ካህኑ ያመጠ ይዞ የመጣውን ሰው ከእጁ ተቀብሎ ወደ መሰዊያው ወስዶ አንገታቸውን ገዝግዞ ርግዋንና እና ዋኖሷን ማለት ነው። አንገታቸውን ገዝግዞ በመሰዊያው ላይ ያኖራቸው። ወይም እግዚአብሔርን ሊያገለግል የተሾመው ካህን ወደ መሰዊያው አቅርቦ አንገታቸውን ገዝግዞ በመሰዊያው ላይ ያኖራቸው። ወያን ጸፍጽፍ ደሞሙ ሀበ መንበረ ምሷ ደማቸውንም ከመሰዊያው እግር ስር ተራ ቁጥር አስራ ስድስት ወያ ሴስል ነዋየ ውስጡ ምስለ ፀጉሩ ወያነብሮ በገቦ መስዋዕ ዘመን ገለ ጽባይሁ ሀበ መንበረ ሃመድ ሆድ ዕቃውን ጨጓራውን ማለት ነው። ሆድ ዕቃውን ግን ከጠጉሩ ጋር አመድ በሚፈስበት አዘግፍ በመሰዊያው አጠገብ በምስራቅ በኩል ያፍስሰው አቅለ ወይም ይቅበረው ማለት ነው። ተራ ቁጥር አስራ ሰባት ወይ ሰብሮ እምክነፊሁ ወይ መትሮ ወይ ሰብሮ እምክነፊሁ ወይ መትሮ አንገቱን ቈልምሞ ከክንፉ አንገታቸውን ቈልምሞ ከክንፋቸው ጋር ያገናኘው እንጂ ጨርሶ እንዳይቈርጣቸው አለ። ወያነብሮ ካህን ላይለ ምስዋእ በሪበ እፀው ዘላይለ እሳት በመሰዊያው አጠገብ መስዋዕቱ በሚሰዋበት በመሰዊያው አጠገብ በነደደው እሳት ላይ ባለው እንጨት ላይ አድርጎ ያቃጥላቸው አለ። ቁርባን ዘመስዋይቱ እቱ ወማዕዛ ሰናይ ለእግዚአብሔር። ይኸውም እግዚአብሔር ደስ ብሎት ወዶ የሚቀበለው በጎ መስዋይት ቁርባን ይሄ ነው አለ። ይህም ሁሉ ምሳሌ ነው። ዋኖስ የኦሪት ምሳሌ ናት፣ ርግብም የወንጌል ምሳሌ ናት። ዋኖስ የሚገኘው በምድረ በዳ ነው፣ ኦሪትም የተሰራችው በምድረ በዳ ነውና። ርግብ የምትገኘው በቤተ ክርስቲያን ዙሪያ ነው፣ ወንጌልም የተሰራችው በቤተ ክርስቲያን ነውና አንድም ወንጌል ስርየት የኃጢአት ስርየት የተገኘው በወንጌል ነውና፣ በወንጌል ተፈጸመ ስርየተ ኃጢአት። የሰው ልጅ ኃጢአት በወንጌል ስርየት ተገኘ፣ በወንጌል ነጻ ማለት ነው። ርግብን አንገቱን ገዝግዞ ይተወው አይቁረጠው ማለቱ ግን በኦሪት ጊዜ ፍጹም ስሬት አልተሰጠምና ነው። ክንፉን አይስበረው ማለቱ የጌታችን